አቦይ ጃምቦ፣ አባ ጃምቦ ሆይ እባኮ ንቀናበሉ፣ አጠንቱ ይህን የሚያክል ተጠምጥሞ አንገቱ ቅንጥስ አለ ማለት ዋራሱ፣ ዋው! አባ ጃምቦ አሁን እነዚህን አገር አንጥተ ሰላም አርግ እስቲ በፈጣሪ ብለህ ህዝቡን ለምን ብለህ ብትልክ ይህ ህዝብ እያባላ፣ ጃምቦ መጠጣት የለመደ ቄስ እንዴት ነው የሚል፣ ይህ የእግዚአብሔር ፍጡር ነው እየተላለቀ ያለው አቦይ ሙስቲ አስታርቁስ ብትላቸዋል ማን ይሰማል? በዚህ ሰዓት ማን ይሰማል? ጃምቦ እኮ ነው የሚጠጣ ሰላም ወረደ ማለት እኮ አቦይ ካሁን በላይ በመርቲ ጣሳ ጠላ ጠጡ ማለት እኮ ነው። እዛንቤት አቦይ በዚህ ሰዓት ብድግ ብለው ሰላምን የሚመኙት ኑ ልጆች የታረቁ የሚሉት መቼ ነው? ኖ ኗኗ ኔቨር ሰአሊነት ምን ሆነሽ ነው እናትሽ? ገና አሁን ይሄ ነው እንግዲህ፣ ህዝቡን ለጦርነት እየቀሰቀሰ ትግሬዎች ሰይጣን ናቸው

ወይ ዳት አረጂው ሼም ነው? የምን ሼም ነው? ምኑ ላይ ነው ሼም? በእናትሽ እስቲ ንገሪ። አባቶቻችን ሰክረው ምናምን በየቦታው ስለወደቁ ነው ሼምነቱ? እንደ አቦያው ሙኳሪፍ፣ ይሄንሽ በተቀመጡባት ዘንበልን ያሉት አሉ። ሌሎች ቄሶች ትቦ ላይ የሚገኙ ጦር ግንባር ላይ ጠላ ያለው ቢራን የሚቀርብል ጃምቦ ምናምን ጠንቋይ ትላለች። እዚህ ሜሪዬ፣ ማነው ጠንቋይ ናት? ሰውየው ጅቦ እስካኒያ እዚህ ድረስ ማምጣት ለምን አስፈልግ? የሆነ በረሃ ላይ አቁሞ በታክሲ ለምን አይመጣም? አንዳንድ ሱዳኒ እኮ በጣም ነው የሚገርም። ሀዲቃ ላይ ትልቅ ትሬላ ይዘው ይመጣሉ። ሀዲቃ ነዝርያ ላይ ማለት ቺኩ ምናምን ጨቅ ናቸው። እና እነዚህ ሱዳኒ እነሱን ለማየት ቡና ይሸጣሉ ሴቶች ሲኖ ትራክ እየጎተተ ይመጣል። ወይዳ ጋዋ ሀበሽያ ይላል። ገዛ ጋዋ ሀበሽያ ደግሞ ምን አመጣብን አንተ ነቀዝ? ምን አመጣብሻል? ይህ ወልዲያ ላይ የተላከው የዳንኤል ክብረት ልኡካን ቡድን ሰክሮ ተኝቷል። ኮል ዲያማ እንንቀሳቀስም ብሎ አልቆመ። ቆቦ ላይ ናችሁ እንዳለ ቄሱ፣ ቄሱ ምን አረገና? ወታደሩን ለመቀስቀስ ሄዱ እኮ ወታደሩ ለመቀስቀስ ሄደ። የኢትዮጵያ ወታደር እንደምታውቁት ድግስ ነው በሬ ነው በትግራይ በኩል ዞር ብለህ ስታይ የሚታረድ የለ ምን የለ። ደረቅ ዳቧቸውን ይዞ እናቴ ዐላማ እኮ ዐላማ ይላል። ደረቅ ዳቦውን ይዞ ተራራ ላይ ሳምንት ሙሉ ሳይበላ ይዋጋል። አጅሬ መከላከያ ይሄን የኦሮሚያ ሰንጋ በሬ በልቶ በልቶ። ግን የኦሮሚያ ሰንጋ በሬ ቢበላም ትራክተር አላችሁ

የተጫኑ ሰንጋ ራሱ የአይጥ መርዝ ይሆን ይባላል። እናቴን በላሽ ሞተች፣ በላሽ ሞተች ዘው ድብን። አሁን ተረት ራሱ እናቴን ነው። መላሽ በላሽ ሞተች ሲባል ይሄ አይጥ ነው ብዙ ሰው የሚታየው አይደል? ነው እንደዛም ሆነ የለም። አሁን በላሽ ሞተች እናቴን እንደዛ ሲሉ አይኔ ላይ የሚመጣ የኢትዮጵያ መከላከያ ሰራዊት ይፋኑ ወይ ያብላክ በበረደ ውሃ ነበር። አሁን ማለት አይነቃም፣ በበረደ ውሃ ተሸክመሹ ብትጅሉ አይነቃም። እንዲህ ተሸክመሹ ብትጅ ይዞር ውሃ ጠማኝ። የሆነ ቦታ ቁጭ ብዬ እችን አለም እየጎበኘዋት፣ እችን የኢትዮጵያ ፖለቲካ እያሰለሰልኳት አሁን ዋጠማኝ። ወላ ይብጋ ሙያ ተጋሩ ተጋሩ ተጋሩ አበሎ ተጋሩ አበል ጀጋን ነው ዳቦን አበላ ይዋጋላ። እስቲ በታታችሁ አንድ ዘፈልስ ፈልስ ሳፖርት ምናምን አርጉኝ፣ ለእኔ አስገባኝ። አያጅቦ ማሌሽ ማሌሽ ሐሰን ወዴት ነው የምትገቡ? ምን ልትሰራ ነው የምትገቡ? ምን ልትሰራ

በጣም በሚገርም ሁኔታ አለ የጦርነት ግን የስንቱን ቤት አንኳኩቶ የስንቱን የቤት ሰራተኛ ሞራል ሰብሮ። በዚህ ፖለቲካ ላይ እኮ ትልቁን ሚና የተጫወቱት እኮ አረብ ሀገር የሚኖሩ ገረዶች ናቸው። እዛ እዚህ ቲክቶክ ላይ ጊሳ በጣም ይገርበያል። ለመ አየሩ አእምሮን ደፍኖታል። በቃ አገሬ ታሁን በኋላ ኢትዮጵያ በቃ ድንበሯ ተከብሮ፣ አገሬ እንግዲህ እኔ አብይ አህመድ ግን ማለት ነው እናቴ፣ በዚህ ጦርነት በቃ እሱ እንደ ገዥነት ከቀጠለ ትግራይም እንዳገር ነው አለ። አሁን ጨርሰናል። አሁን ትግራይ እንዳገር አብይ አህመድ ደግሞ እዛች ሀገር ላይ ነግሶ ከኖረ አለቀ። የኢትዮጵያ ሕዝብ እንዳለ በቃ ተበላይ አስተሳሰብ ሁሉ ይቀየራል። በቃ መዳም መዳም ዘራ ብያ አባቴ፣ እንዴት አት ዳይስፖራ ሀገራት ገባ። አገር በገብተህ በዚህ ምስኪን ህዝብ ለምን ቪዲዮ ምናምን አሰራ? ግን የአዲስ አበባ ህዝብ እንዳትሸወድ፣ እነዚህ ዳያስፖራዎች ሲመጡ እናቴ ትምት ሞባይላቸውን በመቀባበል ካልሆነ ገራሚ የሆነ ፕራንክ እየሰሩ ኦ ማይ ጋድ ሉካት ምናምን እያሉ በነጠላ ጫማ ስትል ምናምን እናት አንድ ሚሊዮን ዳይስፖራ አዲስ አበባ ከተቀበለች፣ እስከነ ካሜራቸው፣ እስከነ እጅ ስልካቸው በቃ ቲክቶክ እና ዩቱብ ላይ ምስቀልቀል የወጡ ኢትዮጵያዊነት እንዲህ ነው እንዲህ አላለ ኦ ማይ ጋድ አይሽ እዚህ ጋ ብር እንደላይ ተኝቶ ብላብያሉ እየቀረጹ ኢትዮጵያ እናቴ እንደ ዳይስፖራ ባለጌ አሁን ይንቄስ እንዲተኝቶ ቢያገኙት ዳይስፖራዎች መጫወቻ ነው የሚያደርጉ፣ መጫወቻ ኦ ዚስ ጄሰስ ክራይስት ሉክ ሉክ የአዲስ አበባ እሱ ዳይስፖራ ገና ኤርፖርት እንደገባ ሞባይሉን ትቀባበለዋለህ። ካልሆነ ግን ኦ ማይ ጋድ ሉክ አት ዚስ ታንክ አስበው እስቲ ዘራፍ አንድ ኢትሳይ ዲያስፖራ ገና ልታከብር አሜሪካ መጣ። ወደ ላሊበላ ስትሄድ ኦ ማይ ጋድ ሉክ ዚስ ውድመት፣ የመንግስት ገበታ እኛ ያላወጣነው፣ እኛ ያላየነውን ስንት ስንት መዓት። እኔ መቼም ይሄ ዲያስፖራ ገብቶ የሚሰራውን ቪዲዮ ነው መከታተል የምፈልግ። ቲክታክ ላይ ምን ላይ ምን ላይ በቃ ቁጭ ብዬ ማየት። ወይኔ እዚህ ጋር ታያለሽ፣ ታንኩ ነዷል፣ አያችሁ፣ እዩት ምናምን እያሉ ሲቀርሱ፣ በጀብ ዲያስፖራ ስሜቱ ተጋግሏል፣ ስሜታዊ ሆኗል። እንግዲህ አገር ገብቶ ጥሩ ጥሩ ነገር ያሳየናል። ኢንሻአላ ያረብ። ዘራፍ ግን መግባት አለብህ አንተ። አሜሪካ አይደል እንደምትኖር ገብተ ባንዱ ላይ ኦ ማይ ጋድ በልበት። ሀገር ላይ እና የኢትዮጵያ አዲስ አበባ ዙሪያ ላይ የምትገኙ ሌቦች፣ የሌቦች ማህበር አዘቡበት ለሀገራችሁ እንኳን በሌብነት ምንም አይነት ፋይዳ ባታመጡም እስቲ ዛሬ እስቲ ይህንን እንኳን እስቲ ሀገራችሁን ታደጉ። እስቲ ይህን ዳይስፖራ ካሜራውን እየቀማ የሀገርህን ሆነ የሚያቆሽሽ ታሪክ የሚሰሩ ዳይስፖራዎች ስለሚገቡ እና የበኩላችሁ የበኩላችሁን ሌቦች፣ አዲስ አበባ ሌቦች፣ የበኩላችሁን ለሀገራችሁ እስቲ ውለታ አከፈሉ። ይህን ዳይስፖራ ሞባይሉን በመንጠቅ የእጅ ካሜራውን በመንጠቅ እናንተን ካልሆነ መጫወቻ ነው የምትሆን መጫወቻ ሲያጃጅሉ ሉ እንደ ጌብ ነው የሚጫወት እናንተ አላየ ሰልፍ ላይ እኮ ብዙ ነገር እያየድኩ ዳይስፖራ ከራሱ ጋር የተጣላው የሆነ ሊስትሩ ቁጭ ብሎ ጫማውን አስጠርገው ኦ ማይ ጋድ መቶ ዶላር ምናምን ይሰጠዋል። በጣም ኩና ያቺ መቶ ዶላር ለዛ ልጅ ፊት መሸቀያ ትሆናለች። ያንን ፊት ዓለም ያስተዋውቁበት አያችሁኝ። እኔ ስረዳ ምናምን ሰው ደግሞ እየረዳ እዩልኝ ዩልኝ ምናምን ካለ ቄሱ እንዳሉን ማለት ነው ከመተኛታቸው በፊት ቄሱ እንዳሉን እግዚአብሔር አይወዱም። ከገለዙ በኋላ ምን እንደሚሉን ባላቅም፣ ከመተኛታችሁ በፊት ግን ቄሱ ስትረዲያ ቀኝ እጄን ዘወር ብለሃት፣ ስትረዲያ ረዲያ ሀትበ እግዚአብሔር ዘንድ የተከለከለ ነው የረዲያኸውም ያስደሰትከውም በሆዴ ነው ይላል። እንግዲህ ከመተኛቱ በፊት ይሄ ሰውዬ እንደዚህ ብሎ እንትን ስላለ ነው እኔ የተናገርኩት። እና አዲስ አበባ ወጣት በተለይ እናንተ የእጅ ልማድ ያለባችሁ ባለጌ ልጆች ለሀገራችሁ ትልቅ ውለታ ዋሉላት። ካልሆነ ግን በየሄድክበት መሳለቂያ ነው እንትው የመንግስት ብር አንስተው ስለሚመጡ እናታቸው አሜሪካ ሲደርሱ ዓለም ትዙርባቸዋለች። እዛ ደግሞ ያብዳሉ። በቢል የሰከሩ ናቸው። አገር ገብተው እንዴት እንደሚዝናኑ ሳይ ለወንዶቹ እንኳን ቀላል ሴቶቹ ናቸው ባለ ወንዱ ሴት ሊያተራመስ እንዲህ በቃ ጉራንጉር ውስጥ ነው የምታገኙ። በቃ እሱን ቱ ቱ ሀገር አያጠፋም ግን፣ ከአሜሪካ ቢወጡ እንስት ሴቶች ካሉ ጥንቃቄ ተወስዶባቸው ሞባይላቸው መለቀም አለበት። አሪ ሲሪየስ ቶክ ካሉን ይህን ጦርነት ይብስ አያጋግሉታል። ይሄደው እናቴን ነው የምላችሁ፣ በጣም ነው የሚያጋግሉት። ሰባት ሰባት ይገድለው እንጁን ታየው። ኦ ማይ ጋድ ምናምን እያለሁ አገሪቱን ወደማትወጣበት መቀመቅ ውስጥ ከተ። እርግጠኛ እንደዛ አለ ቢያረኝ ጂወይ ወይ ማረዬ ሽኮሪና ከመይ